እስራኤል ፋሽስት አፓርታይድ ናት ሲባል ግነት የሚመስለው ሰው ብዙ ነው በነገራችን ላይ እና፣ እውነታው ግን አንዳችም የተጋነነ ነገር የለውም እስራኤል አፓርታይዳዊት ፋሽስታዊት ቅኝ ግዛት ናት፣ እና ይህንን ደግሞ አይሁዳውያን ራሳቸው ሲናገሩ መስማት ለማንም አስተማማኝ እንደሆነ አስባለሁ። እና አንዳንዱ የጥላቻ ፕሮፓጋንዳ ለሚመስለው ሰው እንዲህ አይነት ቪዲዮዎችን መላክ ጥሩ ነው ብዬ አስባለሁ። ጥሩ ፋክት ቼክ ነው፣ ይጠቅመናል ምክንያቱም የራስ ሰው ሲሆን ራሱን ጠልቶ ነው ልትለው አትችልም። አንድን አይሁዳዊ ፕሮፌሰር ከአይሁድ ጥላቻ ነው እንዲህ የሚያወራው ልትለው አትችልም። ከዛ አንጻር የታሪክ ምሁር ፕሮፌሰር አቪ ሽላይም የሚያቀርቧቸውን ቀላልና ግልጽ ማስረጃዎች ስለ እስራኤል ፋሽስታዊነት አብረን እንመለከታለን። ስለዚህ አውራችሁኝ እንድትቆዩ አደራ ለማለት እወዳለሁ። ጥሩ መጀመሪያ እንግዲህ ፕሮፌሰር አቪ ሽላይም ማን ናቸው የሚለውም በጥቅሉ ማየቱ ይጠቅማል። አይሁዳዊ የታሪክ ምሁር ናቸው። በጣም ታዋቂ ናቸው። የኦክስፎርድ ጡረተኛ ፕሮፌሰር ናቸው። ሌሎችን በርካታ ዩኒቨርሲቲዎች ላይ በአስተማሪነት ይታወቃሉ። በፎቶ ላይ የምታያቸው ጸጉራቸው ጥጥ የመሰሉ ሽማግሌ ናቸው። ዘጋርዲያን እና ዘስፔክታተር የተሰኙ የሚዲያ አውትሌቶች ላይ በመጻፍ ይታወቃሉ። በተለይ ደግሞ ሞሳድ ከ1950 እስከ 1951 ኢራቅ ውስጥ የሚኖሩ አይሁዶችን ለማሰደድ ያደረጋቸውን የቦምብ ጥቃቶች ካጋለጡ ምሁሮች ውስጥ አንዱ መሆናቸው ይታወቃል። ብዙ አዲስ ሊሆንባቸው ይችላል። ይሄ ራሱ በመጀመሪያዎቹ ወቅቶች ያው እንግዲህ በመካከለኛው ምስራቅ ላይ ያሉት አይሁዳውያን ወደ እስራኤል ኑ ሲባሉ በ1948 እስራኤል ከተመሰረተች በኋላ ብዙዎቹ አይፈልጉም ነበር። ምክንያቱም መካከለኛው ምስራቅ ውስጥ ተመችቷቸው ነበር የሚኖሩት እና ብዙዎቹ ለመሄድ አገር ለመልቀቅ ፈቃደኛ አልነበሩም። ስለዚህ በወቅቱ ሞሳድ የተለያዩ ቴክኒኮችን ተጠቅሟል። በወቅቱ የነበሩ ሰዎች ጋር የሴኪሪቲ ኤጀንቶች ጋር በመተባበር እነሱ ጥቃት እንዲደርስባቸውና በቃ ፈርተው ከእስራኤል ውጭ መሄጃ የለንም እንዲሉ የማድረግ ስራዎችን ሰርተዋል። ከነዛ ከሰሯቸው ነገሮች ውስጥ አንዱ ይሄ ኢራቅ ላይ የሞሳድ ቦምቢንግ ብዙ የቦምብ የማፈንዳት ስራዎች ናቸው። አይሁዶችን ታርጌት አድርገው ሞሳድ ራሱ ማለት ነው። አይሁዶችን ደህንነት እንዳይሰማቸው በማድረግ በቦምብ ጥቃት ወደ እስራኤል እንዲሰደዱ አድርጓል። በተለያዩ ሀገራት ላይ ይህንን፣ መካከለኛው ምስራቅ ላይ ተግብረውታል። በነገራችን ላይ ምን ያክል ፋሽስታ አመለካከት እንዳለ ለማያውቅ ሰው እንደው ታሪኩን ሄዶ መለስ ብሎ ማየት ይችላል ማለት ነው። ኔታንያሁን፣ የቋሚ ጦርነት ደጋፊ፣ በቃ ሁልጊዜም ጦርነት እየቀጠለ እንዲኖር ይፈልጋል ብለው በመተቸት ይታወቃሉ። የእንግሊዙ የሰራተኞች ፓርቲ ወይም ሌበር ፓርቲ አባል ናቸው። በርካታ አዋርዶችን እና ሽልማቶችን በስራ ዘርፋቸው ያገኙ፣ ከዘጠኝ በላይ መጽሐፍትን በጉዳዩ ላይ ያዘጋጁ ትልቅ ምሁር ናቸው እና የእሳቸው ንግግር በዚህ ጉዳይ ላይ በጣም ብዙ ትርጉም የሚኖረው መሆኑን ማወቅ ያስፈልጋል። አንደኛ አይሁዳዊ ናቸው፣ ሁለተኛ ደግሞ በጉዳዩ ላይ ብዙ የተመራመሩ ሰው ናቸው። ከዛ አንጻር እንደው የእስራኤልን ፋሽስታዊ አገዛዝ በትክክል ለማየት የሚያስችሉንን ቀላል እና በማንም መልኩ ለመለካት የማያስቸግሩ ሀሳቦችን ይነግሩናል። እኛ የእሳቸውን ንግግር ላይ መሰረት አድርጌ ደግሞ በራሴ ሪሰርች ያጠናቀርኩትን ተጨማሪ መረጃዎች የምሰጣችሁ ይሆናል። ቀጥታ ወደ ቪዲዮቸውን እንለፍ።

እስራኤል በፋሽዝም መንገድ ላይ ያለች ሀገር ናት፣ ወደ ፋሽዝም ግስጋሴ እያደረገች ያለች ሀገር ናት ይላሉ እና ይሄ ደግሞ በዴሞክራሲ ምርጫ መኖሩ ወይም ደግሞ እስራኤል ላይ ያለው መንግስት በዴሞክራሲ ምርጫ የሚመጣ መሆኑ ይህንን የፋሽዝም ጉዞ አያስተባብለውም እያሉ ይናገራሉ። እዛ ላይ የሚያነሷቸውን ሶስት ነጥቦች እንመልከት። የመጀመሪያ ያነሱት ነጥብ ናዚ ፓርቲም እኮ ተመርጦ ነበር። ጀርመንን እንግዲህ የሁለተኛ ዓለም ጦርነት እንዲጀምር ሰበብ የሆነው የናዚ ፓርቲ የጀርመን የናዚ አስተሳሰብ በአዶልፍ ሂትለር የተመሰረተው ማለት ነው፣ በምርጫ ነው ወደ መንግስት የመጣው። የጣሊያኑን ናዚ ፋሺስት ፓርቲ ደግሞ ብንመለከት፣ ተመርጦ እንኳን ባይሆን ቀጥታ በፖለቲካል ማኑቨሪንግ እና በሮያል አፖይንትመንት ከንጉሳዊ ቤተሰብ በሚደረጉ ሹመቶች በጥቅሉ ከህዝቡ ጋር በማይቃረን መልኩ ወይም ደግሞ ህዝቡ እንዲህ ባልተቃወመው መልኩ ወደ እንትን የመጣ ነበር። ስለዚህ ከሞላ ጎደል ምርጫ መሰል ነገሮች ነበሩ። ግን ምርጫ ከፋሽዝም አያስቆምም ይላሉ ፕሮፌሰር አቪ ሽላይም። የዘርፉ ምሁራንም ቢሆን እዚሁ ላይ ተመሳሳይ ነገር ነው የሚሰጡን። ፋሽዝም መንግስታት ወደ ስልጣን እንዴት ይመጣሉ የሚለውን ሳይሆን የሚይዘው ከመጡ በኋላ ምን ያደርጋሉ በሚለው የሚወሰን ነው ይላሉ። ስለዚህ አንድ መንግስት ዴሞክራሲያዊ ስርዓት ሊመጣ ይችላል፣ ግን ያ መንግስት የሚጠቀማቸው አካሄዶች ፋሽስታዊ አካሄዶች ከሆኑ ከፋሽስታዊ መንግስት ከመሆን ፋሽስታዊ ሀገር ከመሆን የሚያግደው ነገር የለም ይላሉ። በዋነኝነት እንግዲህ እንደ ገላጭ አድርገው የሚያመጡት ናሽናል ፒውሪቲን በኃይል ለማስፈን መሞከር ነው። ናሽናል ፒውሪቲ ማለት የሆኑ ሀገራት አሉ በቃ ናሽናሊስት ወይም ደግሞ ይሄ የአገር ማንነትን ሀገራዊ ማንነትን ዲፋይን አድርገው የሚይዙበት በቃ ንጹሑ ሀገራዊ ማንነት ይሄ ነው ብለው የሚያስቀምጡት ዲፋይን የሚያደርጉት ነገር አለ። ያንን ለማስከበር ኃይልን እንደ አማራጭ ተጠቅመው የሚመጡ ከሆነ ፋሺዝም አልሰፈንም ሊባል አይችልም ነው ምክንያቱም፣ ልክ አሁን እስራኤል መንግስት እያደረገ እንዳለው ማለት ነው። በ2018ም ጭምር ያወጡት የእንትን የዜግነት አዋጅ በጥቅሉ አይሁዳዊውን ብቻ መርጦ ወደ ሙሉ ዜጋ አድርጎ የሚቀበል ነው። ከዛ አንጻር ወደ የትም ቢመጣ ናሽናል ፒዩሪቲ ነው ፕሮጀክቱ። በቃ ንጹህ ደማዊ ማንነት የሚሉት ነገር አለ። በዛ ላይ ተመስርቶ ነው ህግጋቶቹ፣ መብቶችም የሚሰጡት። ከዛ አንጻር ያንን ደግሞ ለማስፈጸም በኃይል ተጠቅሞ የሚፈጽመው ስለሆነ ያው ፋሽዝም ነው የሚለው ከዘርፉ ምሁራን አመለካከት ይታያል። ኡምበርቶ ኤኮ ኡር ፋሺዝም በሚለው ታዋቂ መጽሐፉ በ1995 የጻፈው መጽሐፍ ነው። በፋሽዝም ዙሪያ ምን ይላል መሰላችሁ? ፋሽዝም ከም ካም ቱ ፓወር ትሩ ዴሞክራቲክ ሚንስ፣ በዴሞክራሲያዊ ምርጫ ወደ መንግስት ሊመጣ ይችላል የፋሽስት አስተሳሰብ። በት ኢት ከኖት ቶለሬት ዴሞክራሲ ወንስ ኢት ሩልስ፣ ግን አገር መምራት ከጀመረ በኋላ ዴሞክራሲውን አይታገሰውም ቀስ በቀስ ፈነቃቅሎ ያጠፈዋል እንደ ማለት አይነት ንግግር የተናገረ መሆኑ ይታወቃል። ስለዚህ በጥቅሉ በእስራኤል ውስጥ ዴሞክራሲያዊ ምርጫ ስላለ ብቻ ከፋሽስት ሀገር ከመሆን አያግዳትም ይላል። ከዛ በኋላ የፋሽስት መገለጫ የሚላቸውን ሶስት ነገሮች ፕሮፌሰር አቪ ሽላይም ምን ብለው እንደሚነግሩን እንመልከት። እንመለስ ወደ ቪዲዮ እስራኤል

ፕሮፌሰር አቪ የሚናገረው ምንድን ነው? እስራኤል ከፋሺዝም ጋር የሚያመሳስሏት ሶስት ባህሪዎች አሉ ይላል እና ሌሎች ሀገራት እነዚህን ሶስት ባህሪዎች ቢታዩባቸው ኖሮ ዓለም ባልታገሳቸው ነበር፣ ግን እስራኤል እንደ ልቧ እንድትሆን ተፈቅድላታል ይላል እና እነዚህን ሶስት ባህሪዎች ሲጠቅሳቸው፣ አንደኛ ማይት ኢዝ ራይት የሚል ፖሊሲ አላት ነው። ያ ማለት ኃይል በኃይል መሳካት የቻለ ነገር ሁላ ተገቢ ነው፣ በቃ እንደ ጥሩ ነገር ይቆጠራል፣ ማይት ኢዝ ራይት የሚለው ፖሊሲ ማለት ነው። ሁለተኛ የሚያነሳው ደግሞ ለዓለም አቀፍ ሕግ ለመገዛት አትፈልግም ነው። ሶስተኛ ደግሞ ለዓለም ሕዝብ አስተያየት ፐብሊክ ኦፒኒየን ወርልድ ፐብሊክ ኦፒኒየን ላይ በጣም ግድ የለሽ ናት። ሰዎች ስለሷ ምን ያስባሉ የሚለው የገጽታዋ አያስጨንቃትም። እኒህ ባህርያት የፋሽስታዊ ሀገራት መገለጫ ባህርያት ናቸው ይላል። እስቲ በየተራ እንያቸው። የመጀመሪያውን እንመልከት። ኃይል ያሳካው ሁሉ ተገቢ ነው ወይም ማይት ኢዝ ራይት የሚለው ነገር የሞራል ሌጂቲሜሲ ወይም ደግሞ ሞራላዊ ልዕልና የሚገኘው ከኃይል ነው ወይም ደግሞ ከኃይል ሞራላዊ ልዕልና ይመነጫል የሚለው አመለካከት ነው። የጽዮናዊ ርዕዮተ ዓለም ደግሞ በዚህ ላይ ነው የተመሰረተው። በኃይል ሰርቫይቭ ማድረግ ስለሆነ ማለት ነው ሰርቫይቫል ትሩ ፎርስ ነው የሚሉት በኃይል ሰርቫይቭ አድርጎ መቆየት የሚል ፖሊሲ ላይ የተመሰረተ ነው። ይህንን ከመሪዎቻቸው ንግግር ማየት ይቻላል። ለምሳሌ ቤንጉሪየን የእስራኤል እንግዲህ መስራቾች ውስጥ አንዱ ነው። በተለያዩ ወቅቶች በ1985 በሌሎችም ወቅቶች የጻፋቸውን የተናገራቸውን ማየት ይቻላል። ለምሳሌ ሁለት ኮቴሽኖች ላምጣላችሁ። ምን ይላል? አወር ፊቸር ዲፔንድስ ኖት ኦን ዋት ጀንታይልስ ዊል ሴይ በት ኦን ዋት ጁዝ ዊል ዱ። የእኛ ጣፍንታ የሚወሰነው ከአይሁድ ውጭ አለው ጀንታይልስ ነው የሚሏቸው እነሱ ከአይሁድ ውጭ ያለው ማህበረሰብ በሚናገረው ወይም በሚያስበው ነገር ላይ ሳይሆን እኛ አይሁዳውያን ምን እናደርጋለን በሚለው ላይ ነው። ዊዶን ኬር፣ በቃ ሌላው ሰው ምን አሰበ ምን አያገባንም፣ እኛ ብቻ የራሳችንን ድርጊት ስራ መስራት ነው ይላል። ዊዱ ኖት ሪላይ ን ወርልድ ጀስቲስ፣ እኛ በዓለም ፍትህ ላይ አንንጠለጠልም ወይም አንደገፍም ይላል። በጦን አወር ኦን ስትሬንግት፣ በኃይላችን ወይም ደግሞ በ ራሳችን ኃይል በሚሊታሪ ኃይላችን ላይ ብቻ ነው እኛ መተማመን ያለብን እንጂ ዓለም አቀፍ ሕግ ምናምን የሚባሉ ነገሮች ብዙ ሊመለከቱን አይገባም ይላል። ይህንን እንግዲህ በተለያዩ ኮቴሽኖች ላይ አስገብተውለታል። ያ ብቻ አይደለም፣ ራሱ እንትና የተናገረውን ጃቦትንስኪ የተናገረውን ይታያል። እንግዲህ ጃቦትንስኪ በነገራችን ላይ እስራኤል የውጭ ጉዳይ ፖሊሲም ሆነ በአጠቃላይ የመንግስቱ ውቅር ላይ የእሱን ቲዎሪዎችና እና የእሱን ፖሊሲዎች የተጠቀሙለት ሰው ነው። እና ዛ አይረን ወል በሚባል ቲዎሪው ይታወቃል። በ1923 ካወጣቸው ቲዎሪ ውስጥ ነው። ዛ አይረን ዎል የሚለው ቲዎሪ ቮለንተሪ አግሪመንት ቢትዊን አስ ኤንድ ዘ አረብስ ኢዝ ኢምፖስብል ነው። አሁን በእኛና በአረቦች መካከል ምንም አይነት በፈቃደኝነት ላይ የተመሰረተ ስምምነት ሊኖር አይችልም። ውመስ ቢልድ አን አይረን ዎል ኦፍ ጅዊሽ ሚሊታሪ ስትረንግት፣ አይሁዳዊ የውትድርና አቅም በመገንባት በግድ በቃ እነሱን እንዲስማሙ ለማድረግ አይረን ዎል፣ ይሄ የብረት አጥር መስራት አለብን ብሎ ቴዎራይዝ ያደረገው ነው። በዚህም መሰረት እንግዲህ እስራኤል የምትከተላቸው ነገሮች በሙሉ በዚሁ የኃይል ቋንቋ እንዲመሰረቱ ሆነዋል። የዲፕሎማሲ ቋንቋ ሚሊታሪ ዲተረንስ ነው። ማለት ሰዎችን በኃይል ደፍጥጦ ተስፋ ማስቆረጥ። የሚደራደሩት ኃይል ካሳዩ በኋላ ነው። ሁልጊዜም ከድርድር በፊት በጣም ብዙ ሰውን በመግደል ምን በማለት በጣም ኃይላቸውን ሊያጸኑ ይሞክራሉ። ከዛ ውጭ ደግሞ ሚውቸዋል እውቅና ከወሊ እውቅና ይልቅ ወይም ደግሞ ከፍትህ ይልቅ የደህንነት የበላይነትን ሴኪዩሪቲ፣ ይሄ በቃ በሚሊታሪ ኃይል ራስን ማጽናትን እንደ ዋና ፖሊሲ አድርገው ያስቀድማሉ። አንፎርቹኔትሊ፣ በነገራችን ላይ የተወሰነ ጊዜ ይሄ ሊሰራ ይችል ይሆናል። ግን ኃይል ላይ ብቻ የተመሰረተ ሌጂቲሜሲ ወይም ልዕልና ነገ ኃይልህ ሲከዳህ ይጠፋል። ያ ነው ትልቁ እንትኑ ማለት ነው። ጠንካራ ሆኖ የሚቀጥል የለም። የሆነ ወቅት ላይ ፌልት አደርጋለህ ወይ ደግሞ ጠላትህ ነገ ከአንተ የተሻለ ሀይል የሚያገኝበት ወቅት ይመጣል። ዛኔ ምንም አይነት ሌጂቲሜሲ አይኖርህም። ሌጂቲሜሲ ወይም ልዕልና ሊመሰረት የሚገባው ፍትህ ላይ ነበር፣ ህግ ላይ ነበር። ግን እስራኤሎቹ ይህንን በፍጹም አያስቡም። እኛ በጠመንጃችን ነው የምንኖረው፣ በጠመንጃችን ነው የምንመካው የሚል አይነት አመለካከት አላቸው። እንዲህ አይነት አመለካከት ያላቸው ፋሽስት አመለካከቶች በየቦታው ነው ያሉት። በነገራችን እኛም ሀገር ላይ እንዲህ አይነት አስቀያሚ አስተሳሰብ ያላቸው የፖለቲካ ቡድኖች እንዳሉ ይታወቃል ማለት ነው። ሌላው ደግሞ የሚያነሳው ለዓለም አቀፍ ሕግ ለመገዛት አለመፈለጓን ነው። እንግዲህ መሬት ወራ ይዛለች። ይህ መገለጫዎቹ ቀላል ናቸው። በጣም በርካታ መሬት ወራ ይዛለች። አሁን ፍልስጤም ተብላ በፊት ፍልስጤም ተብላ የምትታወቀውን ቦታ በሙሉ ወራ ይዛለች ወይ ግማሹን በከበባ ግማሹን ደግሞ ሙሉ በሙሉ በመውረር በሰፈራ መሬት መቀማት ቀጥላለች። እስካሁንም ድረስ ሰፈራዎች ይደረጋሉ። አፓርታይድ ላይ የተመሰረቱ ሰፈራዎች ማለት ነው። ከፍተኛ የኃይል በደል ታደርሳለች። በኃይል ሰዎችን ትቀጠቅጣለች፣ ትገድላለች፣ ህፃናትን ትገድላለች፣ ታግታለች። በየአመቱ 750 በላይ ህፃናት ይታገታሉ። እድሜያቸው የአስራ ሁለት የአስራ ሦስት ዓመት ህፃናት ፍልስጤማውያን ማለት ነው። በእጅግ በርካታ የስቃይና የቶርቸር ያስገድዶ መደፈር ዓመታትን በእስራኤል ሚሊታሪ ኮርቶች ተዘግቶባቸው በእስር ቤቶች ውስጥ ይበሰብሳሉ። የወጡትን የተለቀቁትን እንግዲህ ምን አይነት ሁኔታ ላይ እንዳሉ አይተናል። በተደጋጋሚ የተባበሩት መንግስታት ድርጅትን ሪዞሉሽኖች ወይም ፍርዶች ትጥሳለች። ዓለም አቀፍ ተቋማትንና ጋዜጠኞችን ታጠቃለች፣ ትገድላለች። ይሄ የምትታወቅበት ባህሪ መሆኑ ይታወቃል፣ ማለት ነው። ሌላው ለዓለም ህዝብ አስተያየት ግድ የለሽ መሆኗ ብሎ ራሱ ፕሮፌሰሩ የሚጠቅሰው ነገር አለ። ይሄ ቅድም የጠቀስኩላችሁ ይሄ ቤንጉሪየን ንግግር በራሱ ግልጽ ያደርግልናል። አውር ፊውቸር ዲፐንድስ ኖት ኦን ዋት ጀንታይል ሱል ሰይ የኛ የወደፊት ዕጣ ፈንታ የሚወሰነው ሌላው ዓለም ምን ይላል ምን ያስባል ስለኛ በሚለው ሳይሆን እኛ በምናደርገው ላይ በጠመንጃችን ነው ማለቱ ነው በተዘዋዋሪ ፍልስፍናቸው የአይረን ወል ፍልስፍና ስለሆነ ማለት ነው። የገጽታቸው መበላሸት ከን ጭራሹ አያሳስባቸውም። ወንጀሎቻቸውን በግላጭ ዲስፕሌይ ያደርጋሉ፣ ዓለም እንዲያይላቸው በቲቪዎቻቸው ወጥተው ይናገራሉ። አጋሮቻቸውን እንኳን አያከብሩም። በነገራችን ላይ ይሄ ራሱ አንድ ቀን በሰፊው ቪዲዮ የምሰራበት ይሆናል። ግን አጋሮቻቸውን እንደ አሜሪካ፣ እንደ እንግሊዝ ያሉ የሚደግፏቸውን እንኳን በመዳፈር ይታወቃሉ። እንዴት እንደምንጠምዘዛቸው እናውቃለን እያለ ካሁን ቀደም ኔታንያሁ የተናገረው ስለ አሜሪካ ፕሬዚዳንቶች በጣም እያጣጣለን፣ እሱም ማታለል ቀላል ነው ብዙም አይከብድም እያለ የተናገራቸው ነገሮች በቪዲዮ መውጣታቸው ይታወቃል። የሲአይኤ ሰዎች በተደጋጋሚ ይናገራሉ፣ የሞሳድ ሰላዮች በተደጋጋሚ ሲአይኤን ለማዳመጥ ለመስማት የመቅጃ መሳሪያዎችን ይልካሉ። እንይዝባቸዋለን ለምደ እንደዚህ የምታደርጉት እንላቸዋለን። ተዉ እንጂ አጋራገር አይደለን ወይ ለምን እንዲህ አይነት ብልግና ትሰራላችሁ? እንላቸዋለን ግን አይሰሙም እያሉ ይናገራሉ። ሁልጊዜ በተለያዩ እቃዎች ምኖች፣ በቃ የስጦታ ምናምን፣ የግድግዳ ሰዓት ምናምን ይልካሉ የመቅጃ መሳሪያዎች ያሉትና ቢሮ አስቀምጡልን ስቀሉልን ይላሉና፣ ሁልጊዜ ስንፈትሸው መቅጃ መሳሪያዎች እናገኛለን። ተዉ እንዲህ አታድርጉ ብንላቸውም አይሰሙም እያለ የሲአይኤ ሰው ሲናገር ባለፈው በጣም ተገርሜ ነበር። አሜሪካ ለእስራኤል ኤፍ ሰላሳ አምስት ጀቶችን በተለየ ሴቲንግ እንደሰጠቻቸው ይታወቃል። ግን የአሜሪካን ሁልጊዜ ቆልፋ ነው የምትሰጠው እንትኖቿን። በነገራችን ላይ ሀካ አድርገው የሎኪድ ማርቲንን ምርት ማለት ነው ሀክ አድርገው አሜሪካ የዛ ጀቱ ላይ ለሌሎች በምትሸጣቸው ኤፍ ሰላሳ አምስት ጀቶች ላይ የምታደርጋቸው ሊሚቴሽኖች ጥሰውባት ገብተዋል። በዚህ በጣም አሜሪካ ከተበሳጨችባቸው ነገሮች አንዱ ነው። ግን ፖለቲከኞቹ በእነሱ የሎቢ ገንዘብ የሚተዳደሩ ስለሆነ፣ አንፎርቹኔትሊ ሌሎቹ እንትን ቢናደዱም፣ ፖለቲከኞቹ ግን ከቨር ስለሚሰጧቸው ይቀብጣሉ ማለት ነው። የአጋሮቻቸው ምክር አይሰሙም፣ ያሳጧቸዋል፣ አይታዘዙም። ሌላው ቀርቶ ለአጋሮቻቸው እንኳን የሚመቹ አይደሉም። ምክንያቱም የዓለምን ህዝብ በሙሉ ስለሚንቁ ማለት ነው። የዓለም ህዝብ በሙሉ አይሁድን ለማገልገል የተፈጠረው የሚል አስቀያሚ ጽዮናዊ ፍልስፍና እንዳላቸው መንግስት አካባቢ ያሉት ሰዎች ይታወቃል። ከዛ አንጻር ሊታይ የሚችል ነው ማለት ነው። የፕሮፌሰሩን ንግግር እንቀጥል። For the last 25 years, public opinion. It's some more extreme in many cases, but it is representative of Israeli public opinion. ጥሩ፣ ተመልከቱ የተናገረውን። በፋሽስታዊነት መንግስት ይብሳል ወይስ ህዝቡ የሚለውን ነገር ለማንሳት ነው የሞከረው። እና የእስራኤል መንግስት ወደ ቀኝ ክንፍ መጓዝ ከጀመረ ቆይቷል ብሎ ይናገራል። ይህንን በመረጃዎች ስናየው ሊኩድ ፓርቲ የኔታንያሁ ፓርቲ ከቀኝ ክንፎች ጋር ተሳፍቷል። አሁን ላይ ጥምር መንግስት መስርቶ ነው እየቆያለው። ላለፉት 15 ዓመታት ፓወር ላይ እየቆየው በእንዲህ አይነት እንትኖች ነው። ይሄ ምንድን ነው? ጥምር መንግስት ቀመሮች ላይ ነው። ደህንነትና የማንነት ፖለቲካ የአገሪቱ ዋና መዘወሪያዎች ሆነዋል። ይሄ ከዚሁ ጋር የተያያዘ ነው። ከፋሽዝሙ ማሳያዎች አንዱ ነው ማለት ነው። ጽንፈኛ ሃይማኖታዊ ናሽናሊዝም ሃይማኖታዊ ብሔርተኝነት እየጨመረ መጥቷል፣ በጣም በቃ ገደብ እስኪያልፍ ድረስ ማለት ነው። የመሬት ዘረፋው እየበረታ መጥቷል። የህግ ስርዓቱን በሪፎርም እንዳዳከሙት ይታወቃል። ከዛ ውጭ ደግሞ ግራ ክንፉና ሰላም ፈላጊው እንዲገለል ተደርጓል እንደ ባንዳ ምናምን ተደርገው ነው የሚቆጠሩት። እኛና እነሱ በሚል ተካፍለዋል ተከፋፍለዋል፣ እራሳቸው ማለት ነው እኔ ሰላም የሚፈልጉትን በተወሰነ መልኩ ሌፍቲስት የሆኑትን ፖለቲከኞች ጋር በጣም ውስጥ ለውስጥ ብዙ ውጥረቶች አሏቸው። ይህም የፋሺስት መንግስት መገለጫ ነው። ከዛ ውጭ ደግሞ ያው አረቦች የሚያደርጉባቸውን ጫና ለመቀነስ የአብርሃም አኮርድ የተፈራረሙት ጫና ስለቀነሰላቸው ማለት ነው ሳውዲ፣ ግብፅ የመሳሰሉ ሀገራት ጋ ላይ የተደረገው ፊርማ በተወሰነ መልኩ ስለቀነሰላቸው ጫና የበለጠ መንግስት ወደ ቀኝ ክንፍ ማዘንበል ይችላለሁ የሚል አመለካከት ላይ እንደደረሰ ይታያል፣ ነው እያለ ያለው። ሌላው ግን የሚያነሳው መንግስት የህዝቡ አመለካከት ነጸብራቅ እየሆነ መጥቷል ብሎ ፕሮፌሰሩ የሚያነሳው ሀሳብ አለ። ይሄ በታይምስ ኦፍ እስራኤል ዳታ እስራኤል ውስጥ ታዋቂ ከሆኑ እንትኖች ሚዲያዎች አንዱ ነው። በ2024 ባደረገው ዳሰሳ 68 በመቶ እስራኤላዊ የቀኝ ክንፍ ደጋፊ ነኝ ብሎ ራሱን ይገልጻል። የቀኝ ክንፍ ፖለቲካ ማለት ይሄ ወደ ሪሊጂየስ ናሽናሊዝሙ ወደ ሃይማኖታዊ ብሔርተኝነቱ ያደላ ማለት ነው። በጋዛ የሚደረገውን ጭፍጨፋም 82 በመቶ አካባቢ ህዝቡ እንደሚደግፍ የወጡ የጋሉፕ የዳታ የሰርቬይ ውጤቶች አሉና አንዳንዴ እንደውም መንግስት ከህዝቡ ላብሷል፣ በፋሽዝም ልንል እንችላለን ብሎ ፕሮፌሰሩ ያስቀመጠው ነገር አለ። ፍልስጤም በኒውክሊየር ስለ ማጥፋት በቲቪ ቀርበው የሚናገሩ ባለስልጣናትን አይተናል። ከዚህ አንፃር ይሄ በሰፊው ሲታይ የነበረ መሆኑ ይታወቃል። አራተኛውና የመጨረሻውን ነጥብ እና እንለያይ። ዛሬ እንግዲህ ቃሌን ጠብቄ አጠር ያለ ቪዲዮ አድርጌላችኋለሁ። እንስማ ስራኤል ሲንስ ቢጊኒንግ

ጥሩ፣ ይሄ እንግዲህ የተናገረው የመጨረሻ ንግግር ነው። በዴሞክራሲ ስም ዓለም አቀፍ እዝነት ስታገኝ ኖራለች ለረጅም ጊዜ በቃ መካከለኛው ምስራቅ ላይ ብቸኛዋ ዴሞክራሲ ናት፣ ብዙ አናጠባብቅባት እየተባለ ብዙ ነገር እንድትታለፍ ሆና ኖራለች ይላል። ይህ ግን በጣም ባዶ ትርክት ነው ይላል፣ የውሸት ትርክት ነው ይላል። እንዲህ አይነት ትርክት ከነጭራሹ ትክክል አልነበረም ይላል። በተግባርም ብናየው ዴሞክራሲ እና ወታደራዊ ወረራ አብረው አይሄዱም። ፍልስጤምን ወራ የያዘች ሀገር ናት። ስለዚህ ዴሞክራሲ ከሚለው ጋር አብሮ የሚሄድ ነገር አይደለም። የዜግነት መብት በብሔርና ሃይማኖት የሚሰፈር ነው አገራቸው ላይ። ስለዚህ ዴሞክራሲ ብለን ልንጠሩ አንችልም። አፓርታይዳዊ ስርዓት ነው ራሱ። አፓርታይዳዊ ስርዓት እንዴት ብሎ ዴሞክራሲ ሊሆን ይችላል? የተቃዋሚ ድምፅ እንደጉድ ይታፈናል አገሪቱ ላይ አንዳንድ ጊዜ በነገራችን ላይ እንዲህ በጦርነት ወቅት ምናምን የሚመጡ ሮኬት ምናምን እንኳን የተመታውን እንትን ገደብ ይጥላሉ። ነገር ፎቶ እንኳን መለጠፍ ምን ማለት የሚከለክሉበት ጊዜ አለ። ለስሙ ዴሞክራሲ ትባላለች እንጂ ማለት ነው። የተቃዋሚ ድምፅ እንደ ጉድ ይታፈንባታል። ከሁለት መቶ ሃምሳ በላይ ጋዜጠኛ ገድላለች። እዛው አሁን እስራኤል ተብሎ በሚታወቀው ቦታ ውስጥ ማለት ነው ጋዛን ጨምሮ ከባድ ስለሆነ ያለችው ስለዚህ ከ250 በላይ ጋዜጠኞችን ገድላለች። አረብ ዜጎች ከፍተኛ ሰቆቃ ውስጥ ናቸው። ከአሁን ቀደም በስፋት አይተነዋል። ጁዲሽሪው በሪፎርም እየተቀሸበ ነው። በነገራችን ላይ አረብ ዜጎች ብቻ አይደሉም። በነገራችን ላይ አረብ ክርስቲያኖችም ጭምር ብዙ ችግር ውስጥ ናቸው። በተለይ ደግሞ ኢየሩሳሌም፣ በኦኪፓይድ ዌስት ባንክ በሚባለው ውስጥ ምን ያክል ለስደት እንደበቁ ካሁን ቀደም አይተናል በሰፊው እሱንም እምናየው ይሆናል። ጁዲሽሪው ይሄ የሕግ ስርዓቱ መዋቅሩ በሪፎርም እየተቀሸበ ነው ያለው፣ በተደጋጋሚ ለማፍረስ እየሞከሩ ብዙ ተቃውሞ ሲነሳ የነበረ መሆኑ ይታወቃል። ሚዲያ እና ፐብሊክ ዲቤት ፐብሊክ ተዋስኦ በጣም ተዳክሟል። በናሽናሊዝም የተጠፈረና ባንዳ ምናምን የሚያስብል በጣም ብዙ ነገሮቹ እየተበለሻሹ አየር ውስጥ እንደሆነ ይታወቃል። ከዛ ውጭ ደግሞ በዓለም አቀፍ ደረጃ እስራኤል እየተገለለች ነው። ሀገራት በብዙ መልኩ ከእስራኤል ጋር ያላቸውን ግንኙነት በማቋረጥ ንግዳቸውን በማቋረጥ ላይ ነው ያሉት። ከዛ አንጻር በዲሞክራሲ ስም ዓለም አቀፍ እዝነት ስታገኝ የኖረችው አሁን ላይ ማብቃቱን ፕሮፌሰር አቪ ሽላይም ይነግረናል ማለት ነው። ከዛ በኋላ የሚያነሳው ነገር ደግሞ አለ። ዛሬ የዴሞክራሲ ሳይሆን የአፓርታይድ ምሳሌ ሆናለች እስራኤል ይላል። ተቋማት ካያችሁ በስሟ መጥራት ጀምረዋል። ካለፉት ሁለት ዓመታት ወዲህ ነው እስራኤልን አፓርታይዳዊት አገር እያሉ እነ ሂውማን ራይትስ ዎችም እነ አምነስቲ ኢንተርናሽናልም መጥራት የጀመሩት። ይህ በነገራችን ላይ በጣም ትልቅ እርምጃ ነው። ብዙ ነገሮችንም እየቀየረ ያለ ለውጥ መሆኑን ማየት እንችላለን። ጭካኔዋን አሁን ላይ የማያውቅ የለም። በዓለም አቀፍ ደረጃ ምን አይነት ጨፍጫፊ ሀገር እንደሆነች ሁሉም ተረድቷል። የሚደግፏት ጭምር ጨፍጫፊነቷን ስለደገፉ እንጂ ጨፍጫፊነቷን ስለማያውቁ አይደለም። እስራኤልን እየደገፉ ያሉት ፖለቲከኞች እንጂ ህዝቦች በሙሉ ተቃዋሚ ሆነዋል። አሁን ላይ የትም የዓለም ህዝብ ላይ ብትሄድ የእስራኤል ተቃዋሚ የሆኑት እጅግ በጣም ኦቨርዌልሚንግ ማጆሪቲ ናቸው ማለት ይቻላል። የተወሰኑ ኤክሰፕሽኖች አሉ፣ የተለያዩ ሀገራት እነሱን ለብቻቸው የምናያቸው ይሆናል። ሌላው ግን ያነሳው ነገር ምንድን ነው፣ የዓለምን መንግስታት ድጋፍ ማጣቷ የጊዜ ጉዳይ ነው ብሎ ነው የተናገረው። ይሄ በነገራችን ላይ ንግግሩ ከወራት በፊት ነበር። አሁን የተናገረው ሙሉ በሙሉ እየሆነ እንዳለ ማየት እንችላለን። በተግባር እያየን ያለ እውነታ ነው። አውሮፓውያን ግልብጥ ብለውባታል። ተቃዋሚ ሆነዋል የአውሮፓ ሀገራት በሙሉ። የመሳሪያ ማዕቀብ የጣሉባት አሉ። ግዙፍ የኢኮኖሚ አውታሮች ንግድ አቁመዋል ከእስራኤል ጋር። የሀገሪቱ ኢኮኖሚ ላያገግም በመፈራረስ ላይ ነው። ሙሉ በሙሉ በአሜሪካ ጥገና ላይ፣ በአሜሪካ ድጎማ ላይ ያለች መሆኑ ይታወቃል። የአሜሪካ ያንን እንደ ህዝብ ደግሞ ድጋፋቸውን እያጣች ነው። አሁን ላይ ፖለቲከኞቹ ብቻ ናቸው ብቻቸውን ተንጠልጥለው እየደገፉ ያሉት። እነሱ ደግሞ በኢፓክ እና በሌሎች የሎቢ ድርጅቶች ገንዘብ ስለሚያገኙ የባንዳነት ስራ ስለሚሰሩ ማለት ነው። ከዛ ውጭ ግን በማህበረሰብ ደረጃ አሜሪካ ላይ ያላትን ድጋፍ ሙሉ በሙሉ እያጣች መሆኑን ማየት ይቻላል። ሌላው ቀርቶ ናቹራሊ እስራኤልን የሚደግፉት የቀኝ ክንፍ ፖለቲከኞች ማን የቀኝ ክንፍ ደጋፊ ህዝብ ራሱ አሁን ላይ የፍልስጤን ደጋፊ እየሆነ መምጣቱ ይታወቃል ማለት ነው። የሎቢ ስራ እንደ ድሮ ቀላል እየሆነላቸው አይደለም። ምክንያቱም አሁን ላይ በአንዳነታቸው ታውቋል። እነዛ የእስራኤልን ገንዘብ እየተቀበሉ አሜሪካ የምትጠቀምበትን ሳይሆን እስራኤል የምትጠቀምበትን የፖለቲካ ቀምር የሚያራምዱ የእንትኖች የኮንግረስ አባላት ተመራጮች፣ ምኖች አሁን ላይ እየተጋለጡ በየሄዱበት ሰዎች ቪዲዮ እየቀረጿቸው እየሰደቧቸው ማንነታቸውን እየነገሯቸው መደበቂያ የሚያጡበት ሁኔታ ውስጥ ተፈጥሯል። በፊት እንደዚህ አልነበርም፣ እንዲህ የሎቢ ስራ ራሃቶ ነው። በደንብ በነጻነት ሲሰሩ ነበር። አሁን ላይ ብዙ ነገር በህዝቡ እየጠበበባቸው መሆኑ ይታወቃል ማለት ነው። አሜሪካ ላይ ያላቸው ተጽዕኖ ሙሉ በሙሉ እየቀነሰ እያሽቆለቆለ መምጣቱን ማየት ይቻላል ማለት ነው። ከዛ ውጭ ደግሞ ደጋፊዎቿን ለመግደል እስከመገደል ደርሳለች። የታዋቂዋ ጋዜጠኛ ካንዲስ ኦወንስ በዚህ ላይ ብዙ ነገሮችን ስትሰራ ቆይታለች። በነገራችን ላይ ቅርብ ጊዜ የተገደለው ቻርሊ ከርክ በምን መልኩ እስራኤልን መደገፍ በማቆሙ እንደተገደለ የተሰጡ ቴዎሪዎችን እያነሳች የምታነሳቸው ነገሮች አሉ። በመልኩ የሎቢ ገንዘብ እንደተነሳበት እንዴት ብለው ሊያስቆሙት እንደሞከሩ መጨረሻ ላይ ግን ትልቁ ደጋፊያቸው ስለሆነ እሱን ይገሉኛል የሚል ፍርሃት እንደነበረበት የሚዳስሱ የሚዲያ ዘገባዎች አሉ። በዚህ ዙሪያ እንግዲህ ብዙ ብዙ ቴዎሪዎች አሉ። እሱ ራሱን የቻለ ስለሆነ አሁን የምንገባበት አይሁንም አላኩል ያህል ይህን ያክል ካወራን ለዛሬ በቃል እያስባለሁ ያቀረብኩላቸው አክቲቪስትና እና ጋዜጠኛ ኢስሃቅ እሸቱ ነበርኩ። ከወደዳችሁት ላይክና ሼር ማድረግ ትልቅ እገዛ ነው። ከገዛዎች ሁሉ ግን ትልቁ ኮሜንት ማድረግ መሆኑን ለማስታወስ እወዳለሁ። ኮሜንት ባደረጋችሁ ቁጥር ቪዲዮ ብዙ ቦታ እንዲገባ ስለሚያደርገው በዚህ በኩል ትብብራችሁን ሁልጊዜም ለመጠየቅ እወዳለሁ። ከዛ ውጭ ደግሞ ሰብስክራይብ እና ፎሎ ማድረግ በቋሚነት ምሰራቸው እንድታገኙ ያግዛቸዋል። ልታግዙኝ ከፈለጋችሁ የሚዲያ ስራዎች የሚመቻችሁና ማገዝ የምትፈልጉ ከሆነ ደግሞ የመጀመሪያው አማራጭ የወርሃዊ መዋጮ አባልነት ነው። ዩቱብ ላይ ጆይን፣ ፌስቡክ እና ቲክቶክ ላይ ደግሞ ሰብስክራይብ አለላችሁ። በዛ መልኩ ልታግዙ ትችላላችሁ። ወይም ደግሞ ቪዲዮ ላይ ሱፐር ታንክስ አለላችሁ ዩቱብ ላይ፣ ፌስቡክም ላይ እንደዚሁ፣ ስታር ኮሜንት አለ፣ እንደዚሁ ቲክቶክም ላይ ተመሳሳይ ነገር አለ። አይ በቀጥታ ይሻለናል ካላችሁ፣ ደግሞ እስክሪኑ ላይ ባለው ቁጥር በባንክ በንግድ ባንክ ሂሳቤ 1000 50 1689 247 ብትልኩ የተክቢር ሚዲያን ስራዎች ማገዝ የምትችሉ መሆኑን ልናገር እወዳለሁ። እስካሁን አብራችሁኝ ስለሰማችሁኝ አመሰግናለሁ። ወሰላሙ አለይኩም ወረመቱ።